ሰላም አላችሁ። እንኳን ደና መጣችሁ። በዛሬው ውይይታችን እንግዲህ የምንዳስሰው በቀረበልን ምንጭ መሰረት የኅዳር 12 ቀን ስንክሳርን ነው። አዎ የቅዱሳን ታሪክ እና የቤተ ክርስቲያን አመታዊ መታሰቢያ ክንውኖች መዝገብ ነው። ልክ ነው። እና በዛሬው ዕለት ሁለት ትልልቅ ታሪካዊ ክስተቶች አሉ የሚዘክሩ አንደኛው ዓለም አቀፍ አንድነትን ያመጣ ስርዓታዊ ውሳኔ ሲሆን ሁለተኛው ደግሞ ጥንክ የግል እምነት እና መስዋዕትነትን የሚያሳይ ነው። በትክክል እና ዓላማችን የዚህን ዕለት ታሪካዊና መንፈሳዊ ፋይዳ በምንጩ በመነሳት መመርመር ነው። እስኪን ጀምር። በጣም ጥሩ። የዛሬው ዕለት በቤተ ክርስቲያን ታሪክ ውስጥ የእውቀት ሥርዓት እና የመንፈሳዊ ጥንካሬ ቅጥቶች እንዴት እንደተሳሰሩ ያሳየናል። ምንጩን መሠረት አድርገን የእነዚህን ቅስተቶች ትርጉምና አንድምታ እንመረመራለን። መልካም እንግዲያው በመጀመሪያው ርዕስ ስንጀምር ባሕረ ሐሳብ ምንጩ ይሄ ክስተት በሦስተኛው መቶ ክፍለ ዘመን እንደተኮናወነ ይነግረናል። ባሕረ ሐሳብ ስንል ግን ምን ማለታችን ነው? ምንድን ነው መሰረታዊ ነገሩ? ባሕረ ሐሳብ ያው በመሰረቱ የዘመን አቆጣጠር ጥበብ ነው። በተለይ ደግሞ እንደ ፋሲካ የትንሣኤ የበዓል ማለት ነው ያሉትን ተንቀሳቃሽ የክርስቲያን በዓላት ለማሰላት የሚያገለግል ውስብስብ ስርዓት ነው። አሃ እና ከዚህ ጋር ተያይዞ የሚነሳው ቁልፍ ሰው ደግሞ ቅዱስ ድሜጥሮስ ነው። እሳቸው በወቅቱ የግብፅ እስክንደሪያ አስራ ሁለተኛው ፓትርያርክ ነበሩ። ለምን ነበር ታዲያ እንዲህ አይነት ውት ስርዓት ያስፈለገው? ምን ችግር ነበረ? ከዚያ በፊት የነበረው ሁኔታ ምን ይመስል ነበር? ይሄ በጣም ወሳኝ ጥያቄ ነው። ዋነኛው ችግር በተለያዩ አብያተ ክርስቲያናት የትንሣኤ በዓልን የማክበር ቀን ይለያየ ነበር። እውነት ነው። አዎ ያለ ልዩነት በአንድ ጌታ በሚያምኑ ክርስቲያኖች መካከል ያው መለያየትና ውዥንብርን ይፈጥር ነበር። ስለዚህ ወጥ የሆነ ሁሉም ሊቀበለው የሚችል የአከባበር ቀን መወሰን ለአንድነት እጅግ አስፈላጊ ነበር። ቅዱስ ድሜጥሮስ እንግዲህ ይህን ችግር ለመፍታት ነው ጥረት ያደረገው። ምንጩ ደግሞ ይህንን የባሕረ ሐሳብ ጥበብ ቅዱስ ድሜጥሮስ በመንፈስ ቅዱስ እንደተገለጠለት ይናገራል። ይሄ መለኮታዊ መገለጥ እንዴት ነው ወደ ተግባር የተቀየረው? ያው ይህንን እውቀት ለሌሎች ማጋራቱና ተቀባይነት እንዲያገኝ ማድረጉ በራሱ ትልቅ ሥራ ይመስላል። በርገት ትልቅ ሥራ ነው። ምንጩ እንደሚለው ቅዱስ ድሜጥሮስ ይህንን ቀመር ከገለጸ በኋላ ለሌሎች ዋና ዋና የቤተ ክርስቲያን መሪዎች፣ በተለይ ደግሞ ለሮሙ፣ ለአንጾቅያውና ለኢየሩሳሌሙ ሊቃነ ጳጳስ ስላቀላቸው ላቀላቸው እሺ ይህ በሦስተኛው መቶ ክፍለ ዘመን የነበረውን ግግኝነት ሁኔታ ስናስብ ቀላል አልነበረም። ያው መልእክት መለላለቅ በራሱ ጊዜ የሚወስድ ነገር ነው፣ እና ቀመሩን መላክ ብቻ ሳይሆን እንዲረዱትና እንዲቀበሉት ማሳመን ህራንም ይጠየቃል። እና ምላሻቸው ምን ነበር? ምንጩ እንደሚለው በዚሁ ዕለት ኅዳር ዐሥር በሮም ተሰብስበው ተቀብለውታል ይላል። ይህ ስብሰባና ውሳኔ ምን ያህል አስፈናጊ ነበር? እጅግ በጣም ወሳኝ የነበረ። ሊቃውንቱ ምንጩ እንደሚነግረን የዲሜጥሮስን ቀመር ከመረመሩ በኋላ ከሐዋርያት በተማሩት ትምህርትና በቤተ ክርስቲያን መሰረታዊ ትውፊት መሰረት ትክክል ሆኖ አገኙት። መርምሮ ዎ በቀላሉ አልተቀበሉት፣ መርምረው አረጋግጠው ነው ያጸደቁት። እና ይሄ ስምምነት ትልቅ ነገር ነው። ምክንያቱም የቤተ ክርስቲያንን ዓለም አቀፋዊ አንድነት በተግባር ያሳየ ክስተት ነው። ከዚያን ጊዜ ጀምሮ ዋና ዋና በዓላት በተለይ ፋሲካን በአንድ ቀን ማክበር ተጀመረ። ይህ ስምምነት ለስርዓቱ ትልቅ ተአማኒነት ሰጥቶታል ማለት ነው። በአንድ ድምፅ መቀበላቸው የሚያሳየው ነገር አለ። በትክክል የታማኒነት ብቻ ሳይሆን የስርዓቱን ዘላቂነትም ያሳያል። ምንጩ ሲያጠቃልል እነሆ እስከ ዛሬ ድረስ ቤተ ክርስቲያን የተገላገለችበት ይገኛል ይላል። እስከ ዛሬ ድረስ አዎ። ይህ ማለት በሶስተኛው መቶ ክፍለ ዘመን የተደረሰው የስምምነትና የተሰራው ስርዓት ለአስራ ስምንት ማእት አመታት ያህል የዘለቀ ተግባራዊና መንፈሳዊ ፋይዳ አስገኝቷል ማለት ነው። የቤተ ክርስቲያንን ስርዓትና አንድነት ለመጠበቅ የተደረገ ማይናጭ የአእምሮና የመንፈስ አስተዋጽኦ ነው። እውነት ነው። እንግዲህ የቤተ ክርስቲያንን ስርዓትና አእምሯዊ ጥበብ አስፈላጊነት ካየን፣ አሁን ደግሞ የዚህ ስርዓት አንዱ መሰረት የሆነውን የግል እምነት ጥልቀትና መስዋዕትነት ወደሚያሳየን ታሪክን ሻገር። ይህም የዕለቱ ሁለተኛው ዋና መታሰቢያ ነው። የቅድስት ሶፊያና አብሬዋት ሰማዕትነት የተቀበለው ቅዱሳት አንስት ታሪክ። ይህ ደግሞ ወደ አራተኛው መቶ ክፍለ ዘመን ሮም ይወስደናል። ደንግባት ከተባይ ጋር የተስማማላቸው ነበር ይላል። ይህ በራሱ አንድ ነገር ይነግረናል። በወቅቱ የሮማ ማህበረሰብ ውስጥ ትልቅ ቦታና ክብር ሊያገኙ ይችሉ ነበር። ነገር ግን ምርጫቸው ሌላ ነበረ። ምርጫቸው ምን ነበረ? ምንጩ ከምድራዊው ክብር ሰማያዊውን መርጠው ለመንፈሳዊው ሙሽርነት ወለ ገዳም ገቡ ይላል። ይህ ምርጫ በዘመኑ ለነበሩ የከፍተኛ ደረጃ ሴቶች ምን ያህል የተለመደ ነበረ? በፍጹም የተለመደ አልነበርም። በፍጹም በተለይ በሮማውያን ባህል ለሴቶች የተመደበው ሚና በዋናነት ትዳርና ቤተሰብ መመስረት ነበር። ገዳማዊ ሕይወት በተለይም በዚያ ወቅት ገና የተስፋፋ የመጣ ኗራር እንደመሆኑ ዓለምን ሙሉ በሙሉ መካድና ራስን ለመንፈሳዊ ነገር ብቻ መስጠት ይጠይቃል እና ይህን መምረጣቸው በራሱ እጅግ ደፋርና በወቅቱ ባህል ያልተለመደ በጣም አክራሪ ውሳኔ ነበረ። በገዳም ውስጥ የነበራቸው ሕይወትስ ምን ይመስል ነበረ? ምንጩ ስለዚህ ጉዳይ ምን ይነግረናል? ሕይወታቸው እጅግ የተደራጀ እና በመንፈሳዊ መርሐ ግብር የተመራ ነበረ። ቅድስት ሶፊያ በጸጋዋና በትምህርቷ እንዲሁም በአመራር ችሎቷ የገዳሙ እናት መሪ ወይም እመምኔት ሆና ተሾመች። እመምኔት፣ አዎ፣ መልካም ሲራትም ሰራችላቸው። በጋራ ይጾሙ፣ ይጸልዩ፣ ይሰግዱ ነበረ። ይህ ብቻ አይደለም፤ የቅዱሳንን ገድላት ወይም ተጋደሎ በማንበብ እርስ በርስ ይበረታቱ ነበረ። የክርስትና እምነት ማዕከል የሆነውን ሥጋ ወደሙን በጋራ ይቀበሉ ነበር። ከሁሉም በላይ ደሞ ምን መሰለህ ምንጩ እርስ በርስ ደሞ ፈጸሙ ይፋቀራሉ በማለት አጽንኦት ይሰጣል። ይህ ፍቅር የማኅበረሰባቸው መለያ ነበረ። እስከ ሰባ ዓመት የኖሩም ነበር ይላል። በዚህ ሁኔታ መቆየታቸውን ምንጩ ይጠቅሳል። ይህ ረጅም ጊዜ ነው። በጣም ረጅም ጊዜ ነው። ዝናቸው ሲሰማም ሌሎች ወጣት ሴቶች ከየአካባቢው መጥተው ይቀላቀሏቸው ነበር ይላል። ይህ የሚያሳየው የህይወታቸው ማራኪነትና ተጽዕኖ ምን ያህል ጠንካራ እንደነበር ነው። ቅድስት ሶፊያም የህይወትን መንገድ ታሳያቸው ነበር ይላል። በትክክል ይህ የጽናት የፍቅርና የመንፈሳዊ እድገት ህይወት በራሱ ትልቅ ምስክርነት ነው። ነገር ግን ይህ ሰላማዊና ፍሬያማ ህይወት ፈጠና ገጠመው። ይህም የመጣው ከንጉሠ ነገሥቱ ከራሱ ነበር። ከሃዲዩ ንጉስ ኡሊያኖስ በታሪክ ጁልያን ደአፖስቴት አፖስቴት በመባል ይታወቃል። ያው ክርስትናን ትቶ ወደ ቀድሞ የሮማውያን አምልኮ የተመለሰ ንጉስ ነው። ኡሊያኖስ ምን አደረገ ታዲያ? ከእነዚህ መነኮሳት ጋር እንዴት ተገናኘ? ምንጩ እንደሚለው ኡሊያኖስ ወደ ፋርስ ለጦርነት ሲዘምት በመንገዱ ላይ እነዚህን ቅዱሳት አነስጥ አገኛቸው። በመንገድ ላይ አዎ። እና ታሪኩ እንደሚነግረን ብዙም ምርመራና ጥያቄ አልነበረም። ክርስቲያን መሆናቸውን በማወቁ ብቻ በዚያው ቅጽበት ሁሉንም በአንድነት ሰብስቦ በሰይፍ እንዲመቱ አዘዘው ወይኔ ያለ ምንም ምርመራ አዎ ይህ ድርጊት የእምነት ጥንካሬን እስከ ሞት ድረስ የመፈተን ያህል ነበር ይህ በጣም አሳዛኝና አስተንጋጭ ነው ቅዱስ ሶፊያም ከእነሱ ጋር አብራ አለፈች ማለት ነው አዎ ከመንፈሳዊ ልጆቿ ጋር አግራ የሰማዕትነትን አክሊል ተቀበለች ይህ ክስተት ለእምነት የሚከፈልን የመጨረሻው ዋጋ ያሳያል ያው እነሱ የመረጡት ህይወት መጨረሻው ይሄ ቢሆንም በእምነታቸው እስከ መጨረሻው ጻ ነው። ይህ በራሱ ትልቅ የመንፈሳዊ ጥንካሬን ምሳሌ ነው። ታሪኩ ግን በዚህ አላበቃም አይደል? ምንጩ የሰማዕታቱ ደም በከንቱ እንዳልቀረ መለኮታዊ ፍትህም እንደተገለጠ ይናገራል። ቅዱስ መርቆሪዎስ የተባለ ሌላ ሰማዕት ተልኮ ኡልያኒዮስን በጦር ሜዳ እንደወጋው ይገልጻል። ይህ የታሪኩ ክፍል አስፈላጊ መልእክት ያስተላልፋል። የምድራዊ ኃይልን ጊዜያዊነትና የእግዚአብሔርን ፍርድ ያነጻጽራል። ምንም እንኳን ኡሊያኖስ በምድር ላይ ንጉሥ ሆኖ እነዚህን ንጹሐን የመግደር ሥልጣን ቢኖረው የመጨረሻው ፍርድ በእጁ እንዳልሆነ ያሳያል። ምንጩ በግልጽ ኡልያኖስ ወደ ዘላለም ኩነኔ ሲሄድ፣ ቅዱሳት አንስት ወደ ገነት ሄደዋል በማለት ይደመድማል። ይሄም በሰማዕትነት ውስጥ የመጨረሻው ድል የእምነት ሰዎች መሆኑን ያረጋግጣል። እጅግ ልብ የሚነካና ስለ እምነት ጽናትና ስለ መንፈሳዊ ድል ብዙ የሚያስተምር ታሪክ ነው። እሺ ከእነዚህ ሁለት ዋና ዋና ታሪኮች የባሕረ ሐሳብ ሥርዓት መጽደቅና የቅዱስ ሶፊያ ሰማዕትነት በተጨማሪ ምንጩ በዚህ ዕለት ሕዳር ስብ ሌሎችም ቅዱሳን እንደሚዘክሩ ይጠቅሳል። ዝርዝሩ ትንሽ ረዘም ይላል። ሁሉንም መዘርዘሩ ምናልባት ውይይቱን ሊያስረዝመው ይችላል። ምናልባት ከዝርዝር ውስጥ አንድ ወይም ሁለት ምሳሌዎችን ማንሳት እንችላለን። ለምሳሌ ምንጩ ወርሃዊ መታሰቢያ ካላቸው ቅዱሳን መካከል ቅዱስ ኒቆላውስ ዘሀገረ ሜራን ይጠቅሳል። አዎ ቅዱስ ኒቆላውስ ያው የቅዱስ በተለይ በምዕራቡ ዓለም በልግስናው እና ለችግረኞች ባለው ርኅራሄ በስፋት ይታወቃል። የእሱ መታሰቢያ በዚሁ ቀን መሆኑ ከቅዱስ ሶፊያ ታሪክ ጋር ስናስተያየው የክርስትና ሕይወት ተለያዩ ገጽታዎችን ከመሥዋዕትነት እስከ ልግስና ያሳየናል። ቱር ማነጻጸሪያ ነው። እንዲሁም ቅድስት እሌኒና ልጇ ቅዱስ ቆንስታንቲኖስም በወርሃዊ መታሰቢያነት ተጠቅሰዋል። እነሱ ደግሞ እምነት ከሮማ መንግሥታዊ ሥልጣን ጋር እንዴት እንደተቆራኘ የሚያሳዩ ትልቅ ታሪካዊ ቦታ ያላቸው ናቸው። ስለዚህ ኅዳር አስር ተለየ የመንፈሳዊ ሕይወት ገጽታዎችን በአንድነት የምናስበት ዕለት ነው ማለት ይቻላል። በትክክል የዕለቱ መታሰቢያዎች ስፋት ይህንን ያመለክታል። በመጨረሻም ምንጩ ውይይቱን ሊቋጭልን በሚችል አንድ የመጽሐፍ ቅዱስ ጥቅስ ይደምድማል። ከአንደኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 3 እና አራት የተወሰደ ነው። እሺ ምን ይላል ጥቅሱ? ጥቅሱ እንዲህ ይላል፣ ለእናንተም ጠጉርን በመሸረብ እና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላቸው፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህ እና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ እየተሰወረ የልብ ሰው ይሆንላቸው። ይህ ጥቅስ ምንጩ በመጨረሻ ላይ ማካተቱ በእርግጠኛነት ከቅድስት ሶፊያ እና ባልንጀሮቿ ታሪክ ጋር የተያዘ አንድምታ አለው። እንዴት ነው የሚገናኘው? ግንኙነቱ በጣም ግዝና ጠንካራ ነው። ቅድስት ሶፊያ እና ባልንጀሮቿ ምንጩን መጀመሪያ ላይ እንደተጠቀሰው መልክና ጠባይ የተስማማላቸው ነበሩ። ይህ ማለት በውጫዊ መመዘኛዎች ማራኪ ነበሩ። በዘመኑ ባህል መሰረት፣ ትኩረታቸው በውጫዊ ሽልማት፣ በሚያምር ልብስ፣ በወርቅ እየጣጌጥ፣ በጸጉር አሰራር ላይ ሊሆን ይችል ነበር። ልክ ነው። ነገር ግን እነሱ የመረጡት ይህንን መንገድ አልነበረ። ምርጫቸው ጠቅሱ የሚናገረውን የተሰወረ የልብ ሰው መሆን ነበረ። ትኩረታቸውን ያደረጉት በውስጣዊ ማንነታቸው ላይ ነው። የዋህ እና ዘግጠኛ መንፈስ በማደበር በእምነት እና በመልቃም ስነ ምግባር በመዋብ፣ ስለዚህ ጥቅሱ የእነሱን ምርጫ ትክክለኝነትና በእግዚአብሔር ፊት ያለውን ዋጋ ያጎላላል። ውጫዊ ውበት ወይም ማኅበራዊ ቅብር ሰሎን ውስጣዊው መንፈሳዊ ማንነት ዘላለቂና የከበረ መሆኑን ያስረዳል። በጣም ግልጽ ነው። ይህ በእርግጡም ታሪኩን መልእክት ያጠናክራል። እንግዲያውስ ከዚህ የኅዳር አሥር ምንጭ ላይ ካደረግነው ውይይት ዋና ዋና ነጥቦችን ስናጠቃልል ይህ ዕለት ሁለት የተለያዩ ግን እርስ በርስ የሚደጋፉ የሚመስሉ ገጽታዎችን ይዞ ናገኘዋለን። በአንድ በኩል የቤተ ክርስቲያንን ሥርዓት አደረጃጀት እና የአእምሮ ጥበብ አስፈላጊነት እናያለን። ይህም በባህር ሀሳብ ዓለም አቀፍ ተቀባይነት ታይቷል። በትክክል በሌላ በኩል ደግሞ የዚህ ስርዓትና ደረጃጀት ሕይወትና ነፍስ የሆነውን ጥልቅ የግል እምነት፣ ራስን መካድ፣ መሥዋዕትነት እና እስከ ሞት ድረስ የሚዘልቅ መንፈሳዊ ጥንካሬ እናያለን። ይህም በቅዱስ ሶፊያ እና ባለንጀሮቿ ሰማዕትነት ተገልጧል። ልክ ነው። እነዚህ ሁለት ገጽታዎች ሥርዓታዊ አንድነትና የግል መንፈሳዊ ጥልቀት የቤተ ክርስቲያንን ሕይወት የሚቀርጹና የሚያጸኑ ሁለት አስፈላጊ መሰሶዎች ናቸው ማለት እንችላለን። የስርዓት ጠበቃ እና የግል እምነት ተጋድሎ በአንድ ቀን መታሰባቸው በእርግጥም የራሱ የሆነ ትርጉም አለው። ከዚህ ውይይት በመነሳት ምናልባት አንድ ሊታሰበበት የሚገባ ነጥብ እንሳ ቅዱስ ዲሜጥሮስ ውስብሰብ የሆነውን የባሕረ ሐሳብን ጥበብ በመንፈስ ቅዱስ መሪነት እንደ ተረዳና እንዳደራጀ ተመልክተናል። አዎ ቅድስት ሶፊያ ደግሞ የመነኮሳት ማኅበረሰቧን በመንፈሳዊ ጥበብና ፍቅር እንደመራች አይተናል። በሁለቱም ታሪኮች ውስጥ የመለኮታዊ መሪነት ወይም ጥበብ ሚና ጎልቶ ይታያል። እውነት ነው። ይህ መለኮታዊ ጥበብ በተለያዩ መንገዶች በአይምራዊ እና ስርዓታዊ ፈጠር እንደ ባህር ሐሳብ እንዲሁም በግላዊ መንፈሳዊ አመራር እና በማህበረሰብ ግንባታ እንደ ቅድስት ሶፊያ ገዳም እንዴት እንደሚገለጥ ያሳያል። ይህ ምናልባት ስለ መንፈሳዊ ስጦታዎች ልዩነትና ስፋት እንዲሁም የያንዳንድ ስጦታ በአማኞች ማህበረሰብ ውስጥ ስላለው ወሳኝ ሚና ምን ሊነግረን ይችላል? አይምራዊ አስተዋጽኦና የመንፈሳዊ ህይወት ምሳሌነት፣ ሁሉም በእኩል ደረጃ አስፈላጊና የተከበሩ ናቸው ማለት ነው። በእርግጥም ሊታሰብበት የሚገባ ጥልቅ ነጥብ ነው። ለዛሬ ያዘጋጀነው ዳሰሳ እንግዲህ ይህን ይመስል ነበር። የኅዳር ዐሥር ስንክሳርን መሠረት አድርገን የባሕር ሐሳብን ታሪካዊ ፋይዳና የቅድስት ሶፊያንና የባልንጀሮቿንን የመንፈስ ትንካሬ ለመመርመር ሞክረናል። ስለ ተከታተላችሁን ከልብ እናመሰግናለን።